ማንኛውም ዒባዳ ደሞ አጅር ልታገኝበት ከፈለክ ደሞ ነቢያችን በመጡበት መስመር ይዘህ ስትሄድ ነው እንጂ ከኪስህ እያወጣህ አንዳንድ ሸርዕ ማረግ አጅር የለውም። ይህ ነገር ታዕዝያ ማለት እኮ በአማርኛ ማጽናናት ማለት ነው እንጂ ገንፎ መብላት ወይም እንጀራ መብላት ወይም ጮማ መብላት አይደለም። ታዕዝያ ማለት ማጽናናት መጥተት አጸነዋለህ ሰውየው። ተመልከታለን ሼክ ኢብራሂም ሰላ ዓመት ነው ያሲን የቀራሁ ሰላሳ ዓመት ነው ተእዚያ የሄድኩ አለ። እንዲያውም ገ እውነት እውነት ልንገርህ አለ፣ ከአምስት ዓመት በፊት ነው ደም ነው የተፋሰስንበት አለ። ኢማሙ ወደ ርኩዕ ሲወርድ እነሱ የሮጡ ይመጡና አላሁ አክበር ብለው ወደ ርኩዕ ይወርዳሉ።

ሐጅ አርገህና ከዛ ትከፍልኛለህ ነው ያለው፣ እንጂ እኔ አፉ ብዬ አለሁ አይልም። ይህ ነገር የተበደረው ሰው እንዲከፍል ኒያ ካለው ነው። ግን ብዙ ሰዎች አሉ፣ ይበደሩና በልባቸው እዳውን ለመክፈል ኒያ ያላቸው አጭበብሮ ሸውዶ ምናምን እንደዚህ በዛ ሊያስተኛው ነው የሚፈልገው ይህ ከሆነ ግን አሉ ሓጁ ራሱ አላህ ይቀበለው። ምክንያቱም በሓራም ገንዘብ አምጥተህ ነው ሓጅ ያደረገው። ልብ በሉ፣ ልዩነት አለው። አሁን ለምሳሌ ሂድና ሓጅ አርግ ከዛ ኋላ ትከፍለኛለህ ካለው ሰውየው ደግሞ እዳውን ለመክፈል ንያ ካለው ይህ ነገር ያኒ የበለጠ ሓጅ አለማረግ ነው። መጀመሪያ እዳው መክፈል ነው የበለጠ። ግን ሓጅ አርጎ ቢመጣ ሓጁ አላህ ይቀበልለታል። ይህ አንድ ነው። ላኪን በልቡ አላህ ብቻ ነው ያውቀው የልብ በልቡ ይህን እዳ እንኳን ለመክፈል ንያ የለው። ዝም ብሎ ለማጭበርበር ነው ተበድሮ ዝም ብሎ ለማታለል ነው እንጂ እንትን የለም። ይህ ነገር ገንዘቡን ሰርቆ ሓጅ እንዳደረገ ስለሚታሰብ ሓጁ ራሱ ምንም አይነት ተቀባይነት የለው እንላለን። ጠይብ፣ ስለዚህ ወንድሞች እና እህቶች ያኒ ዒባዳውን የሚከለክለው ነገር ከመቀበል የሚከለክለው ነገር ማወቅ አለብን። ዒባዳ ብቻ ማድረግ መሮጥ መሮጥ አደለም። ላኪን ይህ ነገር ሓጅ ለማድረግ የፈለገ ሰው እዳ ካለው መጀመሪያ እዳውን ይክፈል ነው ሚሉት። ጠይብ ስድስተኛው ጥያቄ ምን ይላል? ይህ ታዕዚያ የሚባለው ታዕዚያ ታዕዚያ ሳያደርጉ በአገራችን ይሁን ብእንትን ብዙ ሰው ይሰበሰባሉ? ተሰብስበው በግ ይታረዳል ስጋ ይመጣል እንጀራ ይመጣል ወጥ ይመጣል መረቅ ይመጣል ሻይ በየአይነቱ ይመጣል ያ ለሶስት ቀን ምንድ ነው ድግስ ነው ወይስ ምንድነው ነው ግብዣ ነው ሰርግ ነው ነው ምትለው እና ይህን አይነት ታዕዚያ ለምንድነው የምታረጉት ይህ ነገር ስንላቸው ምን ይላሉ እኛ እኳ ዒባዳ አደለም የምናደርገው

በየአይነቱ ወጥ እንጀራ፣ በየአይነቱ ምግብ የምታደርገው ሰደቃ ነው። አሁን ወንድሞች አቅላችን ስትንጠቀም ዲን ብቻ ሳይሆን ያ አላህ የሰጠን ትልቅ ጸጋ አእምሮ እዚ እናስቀምጠውና እስቲ ለሱ ፍረድ እንበለው። አሁን ሰደቃ ነው። ወንድሜ ሙተዋል፣ ሶስት በግ አረድኩ፣ ምግብና መጠጥ አደረግኩ በየአይነቱ። ሶስት ቀን በቃ ምግብን ሰውን ሳበላ ነው ይቆየሁ። አሁን ሰደቃ ልበለው።

ለየቲሞቹ የተቀመጠው ገንዘብ ነው የሚበላው ያለው አንዱ ምኪን ይለኛል። የረ የቲም አደለም፣ ጠይ ምንድን ነው ይህ? እኮ አጎታቸው መጥቶ ነው። እሺ አጎቱ አጎታቸው መጥቶ ሁለት በግ አረደ እንጂ፣ ውሃው፣ እሳቱ፣ ምኑ ልፋቱ ያኒ፣ ጨው በርበሬው ከውስጥ ነው እንትን የሚል መጀመሪያ፣ አጎቱም ቢያደርግ ቢድዓ ነው፣ አጅር የለውም። ግን ከአጅር ኮ ወንጀል መሆኑን እያስረደኋችሁ ነው። የየቲሞችና ትናንትና ባልዋ የሞተባት ሴት እሷን ከመርዳት በገንዘብ ክራይ ቤት አላት ወይ የቲሞቹ ልጆች ምን ሊያደረጉ ነው፣ ትምህርት ቤት ገብተዋል ወይ ቀለባላቸው ወይ ብለህ ከመጠየቅ ያላቸው ነገር በቃ እንክት አድርጎ መብላት ነው። ይህ ማለል የቲም መብላት ነው ማለል ሐራም መብላት ነው። ወንድሞች እኔ እንትን አትበሉ አሁን አ፣ አይደለም። አንዳንድ ሰዎች እልክ ይይዛቸዋል። ይህ ምንድን ነው? ሸይኽ ኢብራሂም እንደዚህ የሚለው የተለመደ እኮ ነው። አቃለሁ አቃለሁ፣ እኔ እ የተለመደ መሆኑን አቃለሁ። የተለመደው ነገር ካላወገድክ እኮ የአላህን መንገድ ልታገኝ አትችልም። አስለን አላህ ስብሐነ ወተዓላ ዲኑ ያመጣው እኮ ቁረሾቹ የአባቶቻቸው መንገድ የተለመደው መንገድ እየሄዱ ሲኖሩ ከዚህ መንገድ አስወጥቶ ትክክለኛ መንገድ ሊያስገባ ነው የመጣው ዲኑ እኛ ደግሞ አባቶቻችን የተውልን የአባቶቻችን ባህል ነው ምናምን ካለን ገና ከንትን አልወጣንም ማለት ነው ስለዚህ የተለመደ መሆኑን አውቃለሁ ይህን ለመተው ብዙ ጥረት እንደሚያስፈልገው አውቃለሁ እኔ ግን አሁን ልትተውት አይደለም እኔ ብያችሁ ስላለኳችሁ አትተውትም ግን ሐቁ ይህ እንዳልሆነ ለመግለጽ ብቻ ነው ሐቅ አይደለም ይደረገው ያለው ስለዚህ ታዕዚያ ዒባዳ ነው አጅር ታገኝበታለህ

ሰምታችሁ ታውቃላችሁ ወይስ በጽሁፍ አንባችሁ ታውቃላችሁ ነቢያችን ስለ ሞቱ ሶስት ቀን ታዕዚያ ተደረገ አስራ አምስት በግ ታረደ ምናምን ሰምታችሁ ታውቃላችሁ? አበደን ጠይብ የነቢያችን ተዉት አቡበከር ሙተዋል ዑመር ዑስማን ዓሊ ሰሓባ ሙተዋል ሰምታችሁ ታውቃላችሁ ሶስት ቀን ጠይብ እኛ ከነሱ እንበልጣለን ዲኑ ከነሱ በላይ ነው የምናውቀው እኛ ያ እኔ ብያቸዋለሁ፣ ዓቅል እዚህ እናስቀምጠው። አእምሯችን እስቲ ፍረድ እንበለው። እኛ ነው ለነቢያችን የምንወዳቸው ወይስ የበለጠ ሳሓባዎች ናቸው? ሰሓባዎች ናቸው የሚወድዋቸው። ጥይብ አላደረጉም። ሰሓባዎቹ ጥሩ ነው ነገር ቢሆን እነሱ ይቀድሙን ነበር። ይብ ከምንድ ነው የመጣው ይህ ባህል? ነው ባህል ነው እንበል፣ የተለመደ ነው ግን፣ ዒባዳ ብሎ ነው ሰው የሚያደርገው፣ አጅር ፈልጎ ነው።

የምናገረው ነገር ሁሉ የሸርዕ ስለሆነ ምንም አልፈራም፣ አላፍርም፣ አልፈራም። እንዴት ነው ሸይኽ ኢብራሂም እኮ ይህ ባህላችን አባቶቻችን ያደረጉት ነገር እኮ ነው የሚጻረር ያለው እንዴት? እኔ አይደለም የተጻረርኩት። ይህ ነው ትክክለኛው መንገድ እያልኩዋችሁ ነው። እምቢ ካላችሁ የራሳችሁ ጉዳይ ነው። እኔ ግን እዚህ ወንበር ቁጭ ብዬ ይህ ወንበር ቁጭ የሚለው ሰው የሚጫወትና የሚቀልድ አይደለም። እንዳይሉኝ የሚለው ሰው እዚህ አይቀመጥም። የሚፈራ ሰው እዚህ አይቀመጥም። ወንድሞች፣ ያለው ፍርጥርጥ አድርጎ እውነቱን የሚናገር ብቻ ነው እዚህ ወንበር የሚቀመጠው። ስለዚህ ወዳችኋለሁ፣ እውነት ነው ወላሂ፣ እምወደው ነገር ነው የምፈልግላችሁና ይህን ተእዚያ የሚለው እናሳጥረው። ውስቲ እሺ፣ በአንድ ቀን በአንድ ሌሊት ሊቆም አይችልም ቀስ ብለ ስተ ያስቀምጡ እንትን አድርገው አንዱ በእንትኑ በመጅልሳችን ይህ እኮ ቢድዓ ነው። ያሲን መቅራት የሚደረገው ተባረክ ያሲን በጋርድ ከዛ በኋላ አንዱ እጃወጣና ሼኽ ኢብራሂም እኔ እኮ ኪታብ አለኝ። ምንድን ነው ኪታብ? ያለ አምጣዋ። የውላ አምስት መቶ ሰው አለ በዚህ መስጊድ

በዛ ቀጠሮ ባደረግበት ጊዜ እቀን እኔና ሶስት ከተማሪዎቹ ይዤ ሄድኩ። ወደዛ እቤቱ ነው፣ ሻይ ያፈላልን፣ ጠጣን። ከዛ በኋላ ሁለት ኪታብ አመጣ። እነዚህ ኪታቦቹ እነዚህ ናቸው አሉ። እሺ አንብበው አልኩት። አመጣና ሲያነብ አንብበው አይችልም። በቃ ወልገድ ወልገድ ይላል እንደዚህ ሲያነብ። ያ አንብብ እስቲ አንተ አልኩት። ላንዱ አነበበው። ወላሂ የሚለው ኪታቡ እሱ ያለው አንጻር ነው የሚለው። ጨርሶ ስለ ያሲን መቅራት ስለ ተዕዝያ ምናምን አያወራም። ሌላ ነገር ነው የሚለው። እሺ ገባህ አሁን? እንደዚህ ነው እንደሚለው። አረብኛ አታቅም እንዴ? እኔ እኮ ብዙ አረብኛ አላቅም አልኩት። ጠይብ ለምን ትከራከራለህ? አምስት መቶ ሰው ባለበት ቦታ። ሁለተኛው መጽሐፍ አምጣ። ሁለተኛ አምጥቶ ሲያነበው በል መጽሐፉ ራሱ ይሄን ነገር የሚደግፍ ነው ይህን ነገር የሚኮን እንትን ያኒ በታዕዝያ እንጀራ መብላት ምናምን፣ ያሲን መቅራት ምናምን፣ ሰርግ ማረግ ይህን ነገር የሚጻረር ነገር ነው። እሱ ግን በግልብጫው ነው የተረዳው። ከዛ ሁለት መጽሐፉ አስቀመጠውና ስማ ሼክ እብራሂም አለኝ ይህ ነው እንግዲህ ለማሳለፍ ያፈለግኩት እኔ ገብቶኛል አሁን አለ ላኪን እኔ ይህን ነገር ያሲን መቅራት ይህ መውሊድ ማራግ ይህ ምናምን በግ ማረግ ልተወ ከፈለግ ሁለት ሸርጥ አለኝ አለ። አብሽር እኔ እኮ ልትረዳ ነው የምፈልገው እንጂ ልትተወ ብዬ አላስገድድህም አልኩት። ላ ሁለት ነገር አሉኝ። አንድ ከዚህ ወጥተህ ከገሌ ጋር ተገናኝተን ተሸንፈዋል ያመጣው መጽሐፍ ልክ አይደለም፣ ይህ እሱ ያለው ስህተት ነው ስህተት ሆኖ ተገኘ ብለህ ከዚህ ውጭ እንዳትናገር አለኝ። አብሽር አልኩት። እኔ ካ አሁን ሰው ሊያውቅ አደለም የፈለግኩት አንተ ልታውቅ ብቻ ነው የፈለግኩት። ሁለተኛው ሸርጥ ምንድ ነው አልኩት፣ ሁለተኛ ተመልከት አለኝ። ሼኽ እብራሂም ሰላሳ ዓመት ነው ያሲን የቀራሁ ሰላሳ ዓመት ነው ታዕዚያ የሄድኩ አለ። እንዲያውም ልንገርህ፣ እውነት እውነት ልንገርህ አለ ከአስራ አምስት ዓመት በፊት ነው ደም ነው የተፋሰስንበት አለ፣ ለዚህ ያሲን ለዚህ ታዕዚያ ለዚህ ምናምን ምናምን ይሆናል ላይሆንም ብለን በእውነት በብትር ተጨፋጭፈን ስንት ደም ነው የፈሰሰው። ዋለ አዝናለሁ አልኩት። ስለዚህ አሁን የሰላሳ አመት ዓመት በጭንቅላጤ ውስጥ የገባ ነገር አሁን በአንድ ቀን ተወው ብትለኝ አስቸጋሪ ነው። አላልኩም እኔ አልኩት፣ አንተ ብቻ አልኩት ይረዳ። ይህ በቁርኣንና በሱና በከላም አልዑለማ አይሆንም፣ አይበቃም፣ ክልክል ነው ተባለይ አደለም? ይህም ብቻ እመንልኝ አልኩት። አመንኩ አለይ። ኸላስ

እኔ አልሐምዱሊላ አልኩ ስለገባው ማለት ነው። ጠይብ ስለዚህ አሁንም ቢሆን አሁንም ቢሆን እኔ እንዲገባችው ነው የምፈልገው እንጂ ሌላ ከእናንተ የምፈልገው ነገር የለም እላለሁ። ጠይብ፣ ከዛ በኋላ አሁን ሰባተኛው ጥያቄ ወደ ሰባተኛው ጥያቄ እንሄድ። ወንድሞች አንዳንድ ሰዎች መስጊድ ገብተው ጀማዓ ለመስገድ ሲሉ ኢማሙ ወደ ርኩዕ ሲወርድ እነሱ እየሮጡ ይመጡና አላሁ አክበር ብለው ወደ ርኩዕ ይወርዳሉ። እና ይህ እንዴት ነው ይላል። ይህ በጣም ትክክል አይደለም። በል ሰላቱ ያፈርሳል። ምክንያቱም ሹፉ፣ ሰላት ሲባል መጀመሪያው ሩክኑ ከንያ በኋላ ሰላት ሰላት አስራ አራት ምሰሶዎች አላት። አንደኛው ምሰሶ ንያ ነው። ንያ አድርገህ ትገባለህ

አላሁ አክበር ብሎ መቆም አለበት፣ ትንሽ ከዛ መውረድ። ሁለተኛው አላሁ አክበር ባይለውም ሱና ነው። ልብ በሉ፣ መጀመሪያው መግቢያው አላሁ አክበር ፈርድ ነው። ሁለተኛው ወደ ርኩዕ ስትወርድ የምትለው ግን ሱና ነው። በሙሉ አላሁ አክበር ያሉ በሰላት ያሉ በሙሉ ሱና ናቸው። መጀመሪያው ነው በጣም ርኩን የሆነው ምክንያቱም አሁን ለምሳሌ

ፈሰሉ ያገኛችሁት ስገዱ ከጀማዓ ጋር። ወማ ፋተኩም ፈአቲሙ፣ ያለፈብህ ረክዓ ደሞ አንተ ታመጣለህ እንጂ። እንደዚህ ማድረግ የለበትም። ለምሳሌ አንድ ሰው ምግብ ተቀርቦ እያለ ርቦታል፣ ከውጭ ነው የመጣ። አሁን ሚስቱ ምግብ አቀረበች፣ ምግቡን ደስ እያለው ኢቃማ ይደረግም

ምግብ ጉጉት የምግብ እያለው ርቦት እያለ ትንሽ ቀመስ ቀመስ አድርጎ መሄድ አለበት አሉ። አለበዚያ አንዳንድ ሁሰላቱ አይሆኑም። አአንዳንድ ዕለማችሁ ደሞ ተወጥሮ እያለ ደሞ ሰላት መግባት የለበትም ይላል። እና ይህን ነገር ክልክል ነው ሰላቱ መስገድ ብቻ ሳብ ይን ሰላቱ በምንድነው ትክክል ሆነው በአላህ ተቀባይነት ያለው እሱን ማሰብ አለብን ማለት ነው

የሰላት ጉዳይ አደራ አደራ ነው ምላቸው፣ ወንድሞች ናም። በተለይ በተለይ የሰላት ፈርድና ሱና ማወቅ ትልቁም ነገር ነው። ምክንያቱም ሰላቱ በጠቅላላው ማወቁ ሳይሆን የሚያፈርሰው ምንድን ነው? ሱናው ምንድን ነው? ፈርዱ ምንድን ነው? ያ ይህን ለመማር እኮ ሶስት ቀን አራት ቀን ያስፈልግሃል፣ ከዛ በላይ እኮ አያስፈልግም። ላኪን ይህን አለመማር እድሜህን በሙሉ

እኔ መፈታት ትፈልጋለሁ አላማረኝም አልተመቸኝም፣ ከዚህ ሰውየው ፍታኝ ብለው፣ እሺ ገንዘብ ስጭኝና አልፍታሽ። ይህ ነገር እውነቴ፣ አሁን ሞዳ ሆነዋል፣ ሞዳ ሞዴል፣ እውነት ነው። በሳኡዲ አራቢያ እነዚህ ወጣቶች በሴቶች የሚጫወቱ በዚህ ነው፣ እወድሻለሁ፣ እፈቅርሻለሁ ይልና፣ እሷ ደሞ ያኔ እሺ ብላ ታገባለች። ካገባት በኋላ ከሳምንት በኋላ ብቻ ገፋ ብልካ ከአንድ ወር በኋላ ስንት አመሰርትሻል እየታለ ገንዘብሽ ከማን ነው የሚቀመጠው ብሎ ይጠይቃል። ወላሂ እንደዚህ አይነት የሚጠይቀው ሰው ወንድ አይደለም። እውነቴ ነው። ለዚህ ያገባሃት ደግሞ ሚስት አይደለችም። ያ አንተ ውደዳት ትውደድህ ከዛ በኋላ ከፍቅር የመነጨ ነገር ራስዋ ገንዘብ ብትሰጥህ ይህ ሌላ ጉዳይ ነው። እና ከዛ በኋላ ምን ያደርጋል? ፍታኝ እንድትለው የሚያደርገው ሜላና ስልት ብዙ ነው። ፍታኝ ልትለውና እምቢ አልፈታም ይህን ይህን ካላደረገሽ ይህን ካልሰጠሽኝ አልፈታም ብላ እሷ ደግሞ ተቆጥታ ምናምን ብላ አዝና በእጇ ያለው ወርቅ በእጇ ያለው እንትን ገንዘብ ትሰጠዋለች። ፍች ከእሱ ለመውሰድ ብቻ ነው። ይህ በጣም የተከለከለና አላ ሚያስ ነገር ነው። ስለዚህ ምንድነው ምትለዋሁን ፍታኝ ብለው እድ ገንዘብ ክፈልኝ ልፍታሽ አለኝ ብላ ትጠይቃለች። እ ይህ ነገር በሸርዓችን ይሰማ ኩሉዕ ይባላል ወይም ደሞ ፊዳ ይባላል በሸርዐ አለ። ግን አግባብ አለው ስነ ስርአት አለው። እሷዋ ዓለምንም ምክንያት ፍታኝ ካለት ግን? መህሩ አምጪ ልትላት ትችላለህ። ያለው ነገር ነው ግን ዑለማዎቹ ምን አደረጉ? ሸርጥና ቅድሜ እውነት እንትን አስገቡለት። ዝም ብለህ አይደለም ፍታኝ ካለች ለምንድነው ፍታኝ የምትለው ብለህ መጠየቅ። ሁለተኛ ነገር እሷ ደግሞ ለምንድነው ፍቺ የምትጠልበው ብለህ ብላ ማሰብ አለባት። ኦኬ ይህ ነገር አሁን ትንሽ እናሳርፍና በሰፊው ስለምገልጸው ወንድሞች ተከታተሉኝ።